ሰላም ጤና ይስጥልኝ። ሰላም ጤና ይስጥልኝ። ውድ የተከበራችሁ አድማጭ ተመልካቾች፣ የኔ የቃል የኢትዮፕ ቻናል ተከታታዮች ዛሬ በጣም በአስገራሚ ነገር ነው የመጣሁት። ብሩኬ ያደረገው ነገር በጣም አስገራሚ ነገር ነው። ከዚህም በፊት ወቅሸው ነበረ ተበሳጭጄበት፣ ተናድጄበት ነበረ፣ ደግሞ መብቴ ነው። ግን ከዛ በፊት አንድ መልእክት ማስተላለፍ የምፈልገው ነገር አለ ያው በስደት አገር እኔ አልከታተላትም። ነገር ግን ያው የቡርኬ የግል ወዳጅ ነች ብትሆንም ግን አይመለከተኝም። የስደት ሀገር እህቴ ነች። በረከት አዘን ላይ ነች፣ እግዚአብሔር ያጥናሽ ማለት እፈልጋለሁ። በዛ አጋጣሚ በቅድሚያ ማለት ነው፣ እግዚአብሔር ያጥናሽ። እንግዲህ የደረሰብሽን ሐዘን እኔ አላቅም፣ እግዚአብሔር ያጥናሽ። አንስማማም ብሎክ ተደራርገናል ከኔ ጋር ነገር ግን ስደት ሀገር ነው ሁላችንም ያለነው። እግዚአብሔር አጥናሽ ሀዘንሽን መድሀን ለ ያቅልልልሽ ማለት ፈልጋለሁ። በአጠገቧ ያላችሁ የእኔም ፎቶ እየዘቀዘጋችሁ የምትሳደቡ እነስነ መግባር ምናምን ከብቶች አጥናኗት፣ እህታችሁ ናት፣ አጥናኗት ማለት ፈልጋለሁኝ። መልእክቴን አድርሱልኝ። ነገር ግን ዛሬ የመጣሁበት ዋናው እና ዋናው ወሳኙ ጉዳይ ብሩኬ ዛሬ ሀይሚዬን ከሙሽዬ ከሱ ጋራ አብሮ ኢንስትግራም ላይ ፖስት አድርጓል ማለት ነው። ይሄ ለመጀመሪያ ጊዜ ነው፣ ለመጀመሪያ ጊዜ ነው። እስከዛሬ ፖስት አድርጎ አያቅም የእሷን ፎቶ ማለት ነው በሱ ፔጅ ላይ በጣም አስገርሞኛል። ከዚህም በፊት በእሷ ያፍራል፣ አይፈልጋትም፣ አያፈቅራትም፣ ለሚዲያ ነው ምናምን ብዬ ወቅሸው ነበረ። ያ ወቀሻ ከረጅም ጊዜ ወዲህ ደሶት፣ ዛሬ በሚገርም ሁኔታ ልብ ገዝቶ ፖስት ስላደረገ ከእናቱ ጋር በጣም ደስ ብሎኛል። እንግዲህ ላሞች ይንጫጫሉ፣ ምንም ማድረግ አይቻልም።